እንዴት እንደበሸቀ ብታዩት፣ የራሱን ንብረት የተወሰደበት ነው የሚመስለው። አላ ቆይ ትላንትና ዳኒ መጥቶ ቤቱም እየበረበረ ምን በኩል ሊያገኝ የሚችለው ነገር ተስፋ ስላስቆረጠው ዛሬ ላይ ቀጥታ ወደ ዘረፋም ለመሄድ የሰው ቤት ብርበራ ጀምሯል። የነ ካሌብ ቤት አንዳንድ ነገሮች እየበረበረ ካሌቢያ ዋልድ ይደርስበታል ካሌብ አንዳንድ ነገሮች እየበረበረ አይቸዋለሁ። አባዬ የቤቱ ከርታ ኦርጂናሉን ኦሪጂናሉ የት ነው ያደረግከው እያለ ነበረ። የካሌብ አባትም ችግር የለም ይበርብር፣ ምንም ሊያገኝ አይችልም፣ ማንም ሊደርስበት የማይችለው ቦታ አስቀምጫለሁ እያሉ ነበር። የካሌብ አባት የካሌብ አባትም መጀመሪያ ሳላቂ ተብላውት ይበቃል። አሁንማ ነቅቻለሁ በነገሮች ሁሉ፣ በፍጹም ማንም ሊሸውደኝ አይችሉም እያሉ ነበረ። ደህና የለም የመጀመሪያ ሙከራ ስላልተሳካ ተሳካ። የካሌብ አባት ሶፋ ላይ ሲገኙ መተኛታቸውን ከረጋገጠ በኋላ ቀስ ሽኮክ በማለት ጎፋቸውን ይዞ ወደ መኝታ ቤት ይወጣል። ቤዛ ቤት አቤት፣ ሄዶም ከቁልፍ ጋር ሲታገል እሳቸው ከእች ይላሉ። ቁም ሳጥኑን ለመክፈት ሲታገል የካሌብ አባት ባይ ደርሰውበታል። ዳንኤልም ከዛ ቤት ወርቅ፣ ብር ያገኘውን ነገር ሰርጎ ሊሰውር ነበር ያሰቡ። ይህን ከመድረጉ በፊት የካሌብ አባት ዳንኤል ሲተክ ስላዩት ምን ሆናለን እያሰብክ ነው እያሉት ነበረ። ማገንም ካለብኝ እንግዲህ የሚሆን ሰርጭ ብሎ ህይወት የመስተካከል አለበት አሁን ስልጭት ትብሎኛል እያላቸው ነበር የካሌብ አባትም እንዴ ወንዱ ናህል ማለት ነው ወንድ ልጅ እንደዚህ ቆፍታል ምስል ነው እያሉት እየቀነዱበት እየሸበት ነበር። እሱም ሁኔት መስሎት ቀጥ ብሎ የሰው ቁልፍ ይዞ መኝታ ቤት ሄዶ የሰው ቁም ሳጥን ለመክረት ሲታገር ሳቸው ደርሰዋል። ሰላም ጤና ስጠነች ወድና የተከበራችሁ በመላ ለማይላቸው ቤናተሮቻቸውን እግዚአብሔር ይመስገን ደህና ነኝ። የሰራተኛዋ እና የግፈኛዋ ሚስት ፍጥጫ ክፍል ሀያ ሰባትን አብረና ያለን የባለፈው ክፍል ካሌብና የካሌብ አባት አንድ ላይ ተቀምጠው ኦርጂናል እና ፌክ መሆኑን እንኳ የማተረጋገጥ ምናይግን ጉድናት እያሉ ሲያወሩ ዳንኤል ዩድመር ላይ ተለጥፎ እያዳመጠ ነበር እና በጣም ድንጋጤ ውስጥ ገብቶ ነበር። ቪዲዮ ላይ ነበረ። ዳንኤል ወደዛ ቤት ሳይገባ ያን ነገር እንዳዳመጠ ቀጥ ብሎ ወደዛው በመጣበት ይመለሳል። ቀጥ ብሎ ከተመለሰ በኋላ ለቴና ይደውላል። ቴናንም ዛሬውኑ መምጣት አለብሽ ምንድን ነው አንቺ ምን እያደረግች ነው? ምን እያሰብች ነው? እያለች ነበረ። የተፈጠረ ነገር አለ ንገረኝ እያለችሁ ነበር። ምንም ነገር የለም በቃች መምጣት አለብሽ እያላት ነበረ። ቴናም የተፈጠረውን ነገር ንገረኝ እያለች ነበረ። የተፈጠረውን ነገር መጥተሽ ማየት ትችላለሽ። ከአሁን በኋላ አትያገኝም እያላት ነበረ። ተበሳጭቶ ተናግሮ ስለነበረ ከእሷ ምንም ነገር እንደማያገኝ ስለተረዳ ዳኒ በዚህ ተበሳጭቶ ያለ ያለው ነገር ላይ በጣም የሚወዳት ፍቅረኛውን ነገር ላይ ያገኛታል። እሷም ምን ሆነው ነው ዳኒ? እ ከስራ ደክሞኝ ስመጣ ደሞ አንተ እንደዚህ አይነት ቤት የምታሳየኝ እያለች ነበረ። የዳኒ ፍቅረኛ ከስራው ቦታ ደክሞኝ ስለነበረ ወደ ቤት እራት ማለት ይኖርብኛል እያለች ነበረ። የተፈጠረውን ግን ነበር። በማግስቱም ዳኒ ከፍቅረኛው ጋር ይገናኛል። እሷም ዛሬም ምን ፊት እንደተሰበሰበ ነው ትለዋለች ነበር። ይህንናችን ህይወት ጥይቅ ይቀይራል ብዬ ያሰብኩት ነገር ነገሮች ሁሉ ተበላሹብኝ እያላት ነበረ። እሷም በሳይ ደግ አደረገ ለእኔም፣ በጣም ጥሩ ነው ሁልጊዜ የመኖ ተስፋ እያደረግ በተስፋ ከምትኖር እያለችው ነበረ። ዳኒ ምንዴት እንደዚህ ትኛለሽ ህይወታችን እንድንቀይር እኮ ነበረ የኔ ጥረት እያለ ነበር። ፍቅረኛውም ምናልባት ይህ ነገር እኔ እናንተን የማይጠቅማ የሚጎዳ ሊሆን ይችላል። ለዛ ነው ፈጣሪም እንዲቀር ያደረገው እያለችው ነበረ። ዳኒ ከፍቅረኛው ከሄደን ተለይቶ ከመጣ በኋላ ወደ መካሪ ቤት አባዬ ሰው ሁሉ አጅበርባሪ ነው እያለ ራሱን ግን የሚያወራውን የሚናገረውን ነገር ሁላ ግራ ተጋብቶ ነበር። ምንድን ነው ህንዋን ክልቼ ማናጀው ነበረ እያሉት ነበር። የካሌባባት እኔ እንኳን አልተጆ ነበርኩም እያለ አባዬ ግን የጠየቁን ብር ትሰጠኛለህ እያለ ነበረ። አዎ ሰጠኸለሁ ምን ነው እያሉት ነበረ። ግን እንደመመልስልህ አውቃል እያለ ነበር ዳንኤል። አዎ አውቃለሁ ደግሞ ገንዘብህ ነው ሰጣለሁ። እንዴ እንዴት ገንዘብ ባልከኝ ይላል ዳንኤል። አይ ከስካ ከገባ ያው ገንዘብህ ነው ብዬ ነው እያሉ እየቀለዱ ነበር የካሌባባት። ዳንኤል ግን አሁንም ተስፋለው። ከዳንኤል አነጋገር የተረዱት የካሌባባት ዳንኤል ስለ ቤቱ ጉዳይ ሳያውቅ አይቀርም እያሉ ነበረ። ካሌብም እንዴት ነው ማን ይነግረዋል እያለ ነበር። አይ ከአነጋገሩ ማን እንደነገረው አላውቅም፣ ግን የሚያውቅና የተረዳ ይመስላል እያሉ ነበረ። ወደ ሁሉ ተውት ሳሎን ቤት ቡና እያፈላችላቸው ነበርና ዳንኤል ስለ ቤቱ እናንተ ሁለታችሁ ቁጭ ብላችሁ ስታወሩ በር ላይ ተደብቆ አዳምጧቸዋል፣ ሁሉንም ነገር አውቋል እያለቻቸው ነበር። የካሌብ አባትም አላልኩም ይሄውና አውቋል ማለት ነው እያሉ ነበር። ዳንኤልም ሁልጊዜ ሲጨንቀው ወደ ትሁት ወደ ኬችን ሄደው ያማክራታልና አሁንም ዳንኤል ታሌሉ ና የካሌባ አባት ሲያወሩ የነበሩትን እንዳለ ነግሯታል። ሰምቻችኋለሁ ይላል። ታዲያ ምን ይጠበስ ትለዋለች። እናችን ሆኔ ነፍሴ የተጨንቃ አንቺ ትቀልጃለች፣ ሁልጊዜ ትቀልጃለች፣ ተሽፈልሽ እኔ በምነግረች ነገር ይላል። እና ታዲያ ምን ይደረግ ምን ላርገች? ለነገር ከነገር መልሰሰጠው ትላለች ትሁት የዳኒ ፍቅረኛ ኤደንም ለካሌባ አባት ለአባባ ደውላ በባንክ ውስጥ ላገኘው ትፈልጋለሁ። ዳኒም ምከሩልኝ እያለች ነበረ። እሳቸውም ነይ ልጄ፣ ችግር የለም እያሏት ነበረ። እሷም ቀጥ ብላ ዳኒኤል በሌለበት ትመጣለች። ምከሩልኝ ዳኒ፣ እኔ ላገባው እፈልጋለሁ። እሱ ግን አሁንም ዛሬ ነገም እያለ ዛሬ ነገ እያለ አሁንም ተስፋ ላይ ነው ትላቸው ነበረ። የካሌብ አባትም ምከሩልኝ ትላለች። እሺ፣ አንቺ በጣም መልካምና የተረጋጋች ሴት ነሽ፣ እንመክራለን፣ ችግር የለም እያሏት ነበረ። በመጨረሻም በቃ ሌሌ ዳኒ ሳመጣ እያለች ነበር። እሺ በቃ ካሌብ ሸኛት ብሎ የካሌብ አባትም ይገፋፋሉ ዳኒኤል እንዲሸኛት። እሺ ብሎ ዳኒኤል ካሌብም ይሸኛት ላል መንገድ ድረስ የካሌብን ሚስትም ለማወቅ ፈልጋለች እና ሚስትህ እንዴት የለችም? ስንት ጊዜዋ ነው? እንዴት የለችም እያለች ነገር አላውቅም የት እንዳለች እያላት ነበር። ካሌብ የናኒ ፍቅረኛ ላይ እንዴት ትላለች አንዳንዶቹ ለትዳር ይሮጣሉ፣ አንዳንዶቹ ደግሞ ከትዳር ይሮጣሉ እያላት ነበረ። ግን እያወራ ነበረ ካሌብ ካሌብም ሸኝቷት ከመጣ በኋላ ኤደንን ዳን ኤደን ቤት ያገኘዋል። ኤደንን እኮ መገላግቻት እንዲሁ መሰጋገር ይላል። ምን ብሎ ይደነግጣል። እንዴት ምን ነው ደነገጠ፣ ጥሩ አይደለም እንዴ ይለዋል። አይ ጥሩ ነው ብሎ ለመረጋጋትም ይሞክራል። አሁንም ደግሞ ወደ ትውልድ ሂዱ፣ እንዴት ሚስቴን እንደዚህ ያደርጋል እያለ በጣም ግራ ተጋብቷል። አሁንም ያኔ ይሞት የሚለው ነገር በልቡ ስላለ ያለ በፍጹም በጣም እጅግ ግራ ተጋብቷል። አሁንም ቢያሰበው የሆነ ነገር አድርጎ ልጅቷን ትውል ብሎ ወደ ራሱ መሰብሰብ ነው። ይሄም ደግሞ አማራጭ አድርገው ዘረፋን ነበረ ትሁት ጋር ሲሄድም እንዲሁ ትሰልቅበታለች ወይም ታፌትበት፣ ትገለድበታለች እንጂ ምንም መፍትሄ ያገኝም። እሱ ግን የሆነ ነገር ሲከፋው እርጦ ትሁት ጋ ነው መፍትሄ ያገኛለሁ ትመክረኛለች ብሎ የሚሮጠው። ቴና ትሁት ጋር ትደውላለች። ቴና ነኝ ትላታለች። ማንድ በል ስላለች ቴና ነኝ ትላለች። ቴናም እንዴት ነች ትላታለች። በጣም ጥሩ ነው ብታዩ የቤቱን ስላት፣ ስለ እኔ እንደሆነ የጠገብሽ አይደል ትላታለች። እንዴ እንዴት አልጠግብ ትላለች። የቤቱ ሰላም ብታዩ እያለች በጣም ደስ ተስፈኛ እንደነበረች እኔ ነገሮች ሀብት ነበረ ለቴና ትሁት ትናም ተበሳጭታ ቆይ እያንዳንድሽ ተጠርገሽ ተወጫታለሽ ከዛ ቤት እያለች ነበረ። እንግዲህ ቀድሞ የሚወጣው ካልተቀየረ የቀየረ እያለች እየቀደደችባት ነበረ። ትሁትም ያለውን ነገር ስለምታውቅ እየቀደደች ነበረ። ትናም እኔ ቴና ኮ አታውቂም እያለች ነበር። አቅሻ አለ በደንብ እያለች ስታፌዝባት ነበር። ትሁት አሁን የደወልኩት አንዳንድ ጥያቄዎች ልጠይቅሽ ነበር እያለችት ነበረ። ቴና አለ ትሁት። ትሁትም ስራ ላይ ነኝ አሁን ጊዜ ለኝ ብላ ጆሮ ላይ ጥርቅም ታደርጋለች። ጉ ጥርቅም መርጋ እየታባሽ ሰራሁልሽ ትል ነበረ ትሁት። ዳንኤልም ለካሌባ አባት መግደል ካለብኝም ገድዬ ዩቴን መቅየር አለብኝ እያለ የከለባበትም ወንዶታል ማለት ነው እያሉት ነበረ። እንዴ ምን ማለት ነው እያለ ነበር ዳንኤል። አንዳንድ ሰዎች በስነ ስርዓት ሰርተው ተሰርተው ራሳቸውን መለወጥ ሳይችሉ ሲቀሩ እርሜድካቸውን እስር ቤት ይሰበስባሉ እያሉት ነበረ። በእንግዲህ ወደ እስር ቤት ከሄድክም ገውደርክም ወደ ዘን ጥያ ከሄድክ የሰራው ወንጀል ቀላል ከሆነ በትንሽ ብር አስፈታለሁ እያሉ እየቀለዱበት ከጠገቡ ተነስተው ዘወር ይላሉ። እነሱ ከጠገቡ ዘወር ሲሉም እሱም እቃ ለመበርበር ወደ መኝታ ቤት ይለውጣል። እየበረበረ እያለ ካሌብ ይመጣል። እሱም ይደነግጣል። ምን ነው? በሰላም ነው? ደህና ነህ ግን ዳኒ ይላል ካሌብ። እኔ እኮ ጃኬት ሊቀየር ብዬ ነው ያለው ነበር ካሌብ። ዳንኤልም በድንጋጤ መንፈስ እየተንቀጠቀጠ ደናኔ ደናኔ ብለው ከዛ ወጥቶ ወደ ውጭ ይወጣል። ካሌብም የዳንኤል ሁኔታ አላማረውም እና አባቱም ኦርጅናሉን የቤቱን ካርታ የት ነው ያደረከው? ዳንኤል አንዳንድ ነገሮች ሊበረብር አይቻለሁ እያለ ነበረ ካሌብ። አባትም ምንም ችግር የለም ፈትሽ፣ ይበርብር እኔ ማንም የማያገኘው ቦታ አስቀምጫዋለሁ አርቄ እያሉ ነበረ። ካሌብም ለካ ጠንቃቃ ነው አባቴ ጎበዝ እያለ እያደነቃቸው ነበር። አባቱ የካሌብ አባትም እስካሁን የተዘናገሩት መቼ አነሰ ብለ ነው ከአሁን በኋላማ ከተጠራጠርን ቆየን ከነቃ ቆየ እኮ እያሉ ነበረ። ዳንኤልም አሁንም የቴኖር ላይ እሱ ነገር መጨረሻው እንደዚህ መሆኑ በጣም አስጨንቆታል። ተውተንም እባክሽ እርጅን ምን ማድረግ አለብን እያላት ነበረ እኔ ምን ላደርግ እችላለሁ እኔ ወጣ ብዬ የምዝናናበት ጊዜ እና ሰዓት ስለሌለኝ እናንተ ልያየሁ ልዝናና እንጂ እያለች ስትቀልድበት ነበር። የካሌብ አባትም ግና ደቡላ ልጅ ታውቃለች ይሏታል ለትሁት ትሁትም ነበር አንዳንድ ነገሮች መረጃዎች ፈልጋ ነው የደጎለችው፣ እኔም ጊዜ የለኝም ስራ ላይ ነ ብዬ ጆሯ ላይ ዘጋው እያለች ነበረ። ዳንም ወደ ዘረፋ በመሰማራቱ የካሌብ አባትን ቆርፍ ይዞ መኝታ ቤት ከቁም ሳትን ጋር ሲታገል የካሌብ አባት እንደደረሱበት። እንግዲህ የዛሬው ክፍል 27 ድራማ የሚመስል ነበር። ቀጣይ እስከሚገናኝ መልካም ቆይታላለሁ። አመሰግናለሁ።